ከነገር ጮና የኔ በር ተከፍቷል በሉ። እስኪ ቢገሙ የኔ በር ተከፍቷል በሉ። ሞት አይሆንም በሉ። እስኪ አንድ እያየኋለሁ፣ አዋጅ እያየሁ ነው። እጆቻቱ ከፍ አድርጎና ከነገር ጮና ሞት አይሆንም በሉ። አዋጁ ተገለበጠ በሉ። ለልጆችሽ እንዳይሳካላቸው የሚያደርገው መንፈስ አለ። ተምረው ቁጭ እንድሉ እየሰመሽ ነው። ለፍተው ቁጭ እንድሉ ዘንድ ጨርሳ ነው ቁጭ ያለችው። ጤና ተምራለች፣ ግን ቁጭ ብላለች። እግዚአብሔር አይችልም በር መክፈት? መተሽ ትመሰክሪያለሽ። እና ጉባኤ እንጸልያለን ለዚህ ልጅ እንዲህ ይ ሆናል። በሮቿን እግዚአብሔር በታምራት ይከፍታል። አንድ ጊዜ ይከፈታል በል። የልጆችን ክብር የሚታዩ ዘመን ይሆናል። እስኪ እንዲህ በይ አላለቅስም፣ በቃ በይ። እናቶች ያለቀሳችሁ፣ ወንዶችና ሴቶች ቶች እግዚአብሔር ይሞታል። ጮና በቃ እማዬ፣ ብዙ አመት አልቅሰሻል አይደል? አንገደፍተሻል አይደል? ከሰው ተወልደሽ ሰው የሌለውነሽ አይደል? ጣም የሚገርምሽ አራት ልጅ የወለደውን ሰው ታውቂያለሽ? አንቺ ነሽ። አራቱም ልጆች አራቱን አቅጣጫ ይባራሉ። ፈቃኝ እጆቻችሁ ከፍ አድርጉና የኔ በር ተከፍቷል በሉ። መንፈስ ቅዱስ በሩ ተከፍቷል አለ አሜን። ተከራካሪ ኃይል ተመቷል። እንግዳ ነገር ሆነዋል። መርገም ከህይወትሽ ላይ ተነስተዋል። በአንቺም ጤና ላይ የዞር ያለ ዘዋሪ አለ። እግዚአብሔር ከዛሬ ጀምሮ ገልብ ጦታል። የሆስፒታል ቀጠሮ ከዛሬ ጀምሮ ተሰርዟል። እግሮችሽ ቆሞ እንዳይሄዱ እግርሽ እንድንቀጣቀጥ፣ እየሰማሽ ነው። ጎንቦስ ቀና እንዳቴ ወገብሽና እግርሽ ላይ ምታቀም ነገር አለ በአክም ተነግሮኝ አዎ ይሄ ወገብ አሽከርካሪ አጥንት ቦታ ለቧል። እንደገና እዚህ ደግሞ ወደ ውስጥ ወደ ውጪ የማይወጣ አይንቅርት በውስጥሽ ተፈጥሯል። መድኃኒት ትጀምሪ ያለሽ ብሎኝ አዎ ምንም ነገር አታንሽኖ። አክም ያለ ኢየሱስ ከኔጋ ያለው ከአክሞቹ ሁሉ ይበልጣል። እሱ እሱ ከጣለን ከተወኝ ሁሉንም ነገር ትቼ ወደሱ ተጠግቻለሁ። አክም ከባድ ነገር አታንሽ ያለ ወገብሽ አጥንት ስለዞረ ነው። ዛሬ ቀጥላል። አሜን። እዚህ ወደ ውስጥ የሚያድገውም ነገር አለ። እንደገና እዚህ ጋም ዞሯል። ዛሬ ሕመም ይዞ የመጣ ሰው ፈውስና በረከት ይዞ ፈውሷን ነው። ጤና እያገኘች ነው። አሁ ይራገፍ። አሁንም በኢየሱስ ደብ የፈውስ እሳት ይዝና ጤናዋ ይመለስ። በሽታ ከላይዋ ላይ ይነሳ። ታሪኳ ይቀየር። አለግባብ የተቀመጠው በሽታ አሁን እሳት ረጨው። የጌታ እሳት ይብለው።

ዳዊት አትሞትም፣ አትሞትም። አምልጣሃል። ክብር ለጌታ ይሁን። ኢየሩሳሌም አለች፣ ሞት አይሆንም። ቤቲች ነች። አምልጣለች። ወንደ ወሰንስ ሞት አይሆንም። ቻው እጆቻቸው